የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በየላችሁበት ሰላማችሁ ብዛ እያልሁ እንደተለመደው ዝግጅቴን መጥቻለሁ። ዛሬም ደግሞ እናንተን ያስተምራል ያልሁትን ዝግጅት ለማንበብ ለመጻፍ ብቁ ያደርጋችኋል ያሉትን ብያ ያሰቡትን ለእናንተ ማቅረቢያን ቀጥያለሁ። ዛሬ ይዤላችሁ የመጣሁት ደግሞ የአማርኛ ቃላት ምስረታ በሚል ቃላትን እንዴት መጻፍና ማንበብ እንደምንችል ሊያሳይ የሚችል ቪዲዮ አዘጋጅቼ ወደ እናንተ ይዤ መጥቻለሁ። ቪዲዮውንም እንደሚከተለው አቀርበዋለሁ። ተከታተሉ። እሺ፣ መጀመሪያ እያንዳንዱን ፊደል ጠረዋለሁ። ከዚያ ቀጥዬ ደግሞ አጋጥሚ ያነባዋለሁ። ስለዚህ እንዴት ማንበብን እንደምንችል ሊያሳየን የሚችል ነው። ተከታተሉ። ለማ በአንድ ላይ ለማ እደግመዋለሁ፣ ለማ። ቀጥሎ ያለው ደግሞ ሙ ዝ፣ በአንድ ላይ ሙዝ። እደግመዋለሁ፣ ሙዝ። እሺ፣ ቀጥሎ ያለው ደግሞ ቀጣይ ያለው ማ ር፣ በአንድ ላይ ማር። እደግመዋለሁ፣ ማር። እሺ፣ ቀጣይ ያለው ቆ ሎ በአንድ ላይ ቆሎ። እደግመዋለሁ ቆሎ። እሺ፣ ቀጣይ ያለው ደግሞ ቤ ት። በአንድ ላይ ቤት። እደግመዋለሁ ቤት። ቀጣይ ያለው ቡ ና። በአንድ ላይ ቡና። እደግመዋለሁ ቡና። እሺ፣ ቀጥሎ ያለው ደግሞ ቅ ቤ በአንድ ላይ ቅቤ። እደግመዋለሁ ቅቤ። ቀጣይ በሶ። በአንድ ላይ በሶ። እደግመዋለሁ በሶ። ቀጣይ ያለው ደግሞ ሎሚ። በአንድ ላይ ሎሚ። እደግመዋለሁ ሎሚ። ቀጣይ ያለው ደግሞ ስራ በአንድ ላይ ስራ፣ እደግመዋለሁ ስራ። እሺ፣ ቀጣ ያለው ቀጥሎ ያለው ደግሞ ለ መ ለ መ በአንድ ላይ ለመለመ፣ እደግመዋለሁ ለመለመ ቀጣይ ያለው ደግሞ ሰ በ ሰ በ በአንድ ላይ ሰበሰበ። እደግመዋለሁ ሰበሰበ። ቀጣይ መ ነ ፀር በአንድ ላይ መነፀር። እደግመዋለሁ መነፀር። ቀጣይ ያለው ደግሞ ማ ህበር በአንድ ላይ ማህበር። እደግመዋለሁ ማህበር። እሽ፣ ቀጥሎ ያለው ደግሞ ደ በ ደ በ በአንድ ላይ ደበደበ። እደግመዋለሁ ደበደበ። ቀጣይ ያለው ቤ ተ ሰ ብ በአንድ ላይ ቤተሰብ። እደግመዋለሁ ቤተሰብ። ቀጣይ በ ለ ጠ በአንድ ላይ በለጠ። እደግመዋለሁ በለጠ። ቀጣይ ደ መ ቀ በአንድ ላይ ደመቀ። እደግመዋለሁ ደመቀ። ቀጣይ ያለው ደግሞ መ ረ ቀ በአንድ ላይ መረቀ። እደግመዋለሁ መረቀ። ቀጣይ ያለው ደግሞ መ ቀ ስ በአንድ ላይ መቀስ። እደግመዋለሁ መቀስ እሺ፣ ቀጣይ ያለው ደግሞ ቀጣይ ያለው ጣ ራ ጴ ዛ በአንድ ላይ ጠረጴዛ። እደግመዋለሁ ጠረጴዛ። ቀጥሎ ያለው ት ን ሳ ኤ በአንድ ላይ ትንሳኤ። በአንድ ላይ ትንሣኤ እሺ ቀጥሎ ያለው ደግሞ ሰላም በአንድ ላይ ሰላም እደግመዋለሁ ሰላም ቀጥሎ ያለው ደግሞ ደረጀ በአንድ ላይ ደረጀ እደግመዋለሁ ደረጀ ቀጣይ ግ ማ ሌ በአንድ ላይ ግመል፣ እደግመዋለሁ ግመል። እሽ ቀጥሎ ያለው ደግሞ ለ ገ ሰ በአንድ ላይ ለገሰ፣ እደግመዋለሁ ለገሰ። እሽ ቀጥሎ ያለው ደግሞ ደ ረቀ በአንድ ላይ ደረቀ። እደግመዋለሁ፣ ደረቀ። ቀጣይ ባ ን ክ በአንድ ላይ ባንክ። እደግመዋለሁ፣ ባንክ። እሺ ቀጥሎ ያለው ደመና በአንድ ላይ ደመና። እደግመዋለሁ ደመና። ቀጣይ ያለው ደግሞ ጸ ሀ ይ። በአንድ ላይ ጸሐይ። እደግመዋለሁ ጸሐይ። እሽ ቀጥሎ ያለው ደግሞ ቀጥሎ ያለው ቀዝቃዛ በአንድ ላይ ቀዝቃዛ። ደግሞ አለው ቀዝቃዛ። ቀጣይ ያለው ተደሰተ በአንድ ላይ ተደሰተ። ደግሞ አለው ተደሰተ። እሽ ቀጥሎ ያለው ደግሞ ሰ ር ግ በአንድ ላይ ሰርግ። ደግሞ አለው ሰርግ። እሽ ቀጥሎ ያለው ነ ብ ር በአንድ ላይ ነብር። ደግሞ አለው ነብር። እሽ ቀጥሎ ያለው ደግሞ ካ ሮ ት በአንድ ላይ ካሮት። እደግመዋለሁ ካሮት። ቀጣይ ቃሪያ በአንድ ላይ ቃሪያ። እደግመዋለሁ ቃሪያ። እሺ ቀጣይ ያለው ደግሞ መ ሰ ረ ት በአንድ ላይ መሰረት፣ ተደግመዋለው መሰረት። ቀጥሎ ያለው ደግሞ መ ብ ራ ት። በአንድ ላይ መብራት፣ ተደግመዋለው መብራት። እሺ ቀጥሎ ያለው ደግሞ ቀጥሎ ያለው ዘ መ ና ዊ በአንድ ላይ ዘመናዊ። እደግመዋለሁ ዘመናዊ። እሽ ቀጥሎ ያለው ደግሞ ጨ ረ ቃ በአንድ ላይ ጨረቃ። እደግመዋለሁ ጨረቃ። የዕለቱ ዝግጅት ይህንን ይመስል ነበር። ይህን ዝግጅት ቪዲዮን በትክክል ከርሰሩን እየተከተላችሁ ብታዩትና ትኩረት ሰጣችሁ ብታዳምጡት አማርኛን በቀላሉ ለማንበብ እና ለመጻፍ ያግዛችኋል። እንዲሁም ቋንቋውን ለመልመድ ቋንቋውን ለማትችሉ ደግሞ ቋንቋውን በቀላሉ ለማዳመጥ፣ ለመስማት ያስችላችኋል። ስለዚህ ቪዲዮውን በትክክል ብትመለከቱት ለማንበብ እና ለመጻፍ ያግዛችኋል ያሉትን ነጥብ አስቀምጫለሁ። እናንተ ቪዲዮውን በትክክል እስከ መጨረሻው ተከታተሉት። በእርግጠኝነት ትማሩበታላችሁ፣ ታተርፉበታላችሁ። በመጨረሻም አይታችሁ ስትጨርሱ ቪዲዮውን ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት።